ራፍ 2 ላይ ከቁጥር 14 ላይ እንደተነበበው አንድ ሰው ወደ መንገድ ሊሄድ ወድዶ ለሶስት ሰዎች የተለያየ ነገርን ወይም ደግሞ እንደየአቅማቸው ይላል፣ እንደየአቅማቸው ሶስት ሰዎች የተለያየ መክሊቶችን እንደሰጣቸው የሚናገሩ ወንጌል እናገኛለን። ከዛ በፊቱም ደግሞ ቀደም ብለን ከአንድ ጀምሮ ስናነብ ስለ አስሩ ደናግል ወይም ደግሞ በመንግስቱ ሰዓት ላይ ብልጦቹ የሆኑና ደግሞ አምስቶች ደግሞ ሰነፍ የሆኑትን እንደዚሁ የሚያሳይ ክፍል ነው። ስለዚህ ይሄ ደግሞ ሰው ሲሄድ ለአንዱ አምስት፣ ለአንዱ ደግሞ አራት፣ ለአንዱ ደግሞ ሁለት የሚሆኑ መክሊቶችን ሰጣቸው። ስለዚህ ከሄደበት እስከሚመለስበት ሰዓት ድረስ አትርፈው ከነበረው ደግሞ ሰርተውበት እንዲጠብቁት ብሎ ሰጣቸው። ከሄደበት መንገድ ደግሞ በሚመለስበት ሰዓት አምስት የነበረው አስር አድርጎ አራት የነበረው ደግሞ እንደዚሁ ደግሞ አጥፎ እንደዚሁ ደግሞ አንድ የነበረው ደግሞ ምንም ሳያጥፍ ጠበቅ። ስለዚህ አምስት፣ ሁለት፣ አንድ ሰጥቶ ነበረ። አምስት የነበረው አስር፣ ሁለት የነበረው አራት፣ አንድ የነበረው ደግሞ የነበረውን ቀብሮት አገኘው ማለት ነው። ስለዚህ አሁን ሲሄድ ለሁሉም ለእያንዳንዱ የሰጣቸው መክሊት ወይም ደግሞ ስጦታ ነበር። ስለዚህ የሰጣቸውን ነገር ደግሞ ዳግም እንዲመልሱለት ጠየቃቸው ማለት ነው። ስለዚህ ብዙ ወስዶ የነበረው ወይም አምስት ወስዶ የነበረው አምስት እንዳተረፈ ተናገረ። ለእርሱ ደግሞ ስለተሰጠው መክሊትና ስላተረፈ ትርፍ ደግሞ ምስጋናን አቅርቦ ተቀበለው። እንዲሁም ደግሞ ሁለት የነበረው አራት አድርጎ ስለነበረ እንደዚሁ እሱንም ደግሞ አመስግኖ ተቀበለ። ነገር ግን የመጨረሻውና አንድ ተሰጥቶት የነበረው ሰው ግን እንደ ሌሎቹ ትርፍን አላተረፈበትም ነበር። ምክንያቱም ከተለያዩ ነገሮች አንጻር በመነሳ ያንን የተሰጠውን መክሊት ቀብሮት ወይም ደግሞ ሳይጠቀምበት፣ ሳያተርፍበት የሰጠውን ሰው ጠብቆ ነበር። ስለዚህ አሁን ይሄ መጽሐፍ ምን እየነገረ ነው ካለን ያ መንገደኛ የተባለው ወይም ደግሞ እነዚህ ሶስት ሰዎች የሰጠው ሰጪው አምላካችን መድኃኒታችን ሆን እግዚአብሔርን የሚጠቃለን መክሊትን ደግሞ የተቀበሉት እንደ ተለያየ አቅም ያላቸው የተለያዩ ሰዎች ናቸው፣ ወይም ደግሞ እኛ ክርስቲያን የተባለን የክርስቶስ ልጆችንን ብለን መመልከት እንችላለን። ስለዚህ ይሄ ሰው የተሰጠው መክሊት ነበረ፣ ነገር ግን ቀብሮ ጠበቀው። የመጀመሪያው ነገር በትርጓሜ እንደሚያስቀምጡት የቤተ ክርስቲያን አገልጋይ የሆኑትን መምህራንን የሚመለከት ነገር ነው። አንድ የተሰጠው ነበረ፣ ሁለት የተሰጠው፣ አምስት የነበረው ነበር። አምስት የተሰጣቸው ፍጹም የሆነውን ትምህርት የተማሩ በተማሩት ትምህርት ደግሞ ያተረፉ ወይም ደግሞ የተማሩትን ያስተማሩ የሰበኩ፣ በእነርሱ ስር ደግሞ የሚከተሉ ተማሪዎችን ያፈሩ ናቸው። ስለዚህ አፍርተውበታል። የተሰጣቸውን ጸጋ የተሰጣቸውን መክሊት ደግሞ ተጠቅመውበታል። እንዲሁም ደግሞ ሁለት የተሰጣቸው አትርፈውበታል። ልክ እነ ቅዱስ ጴጥሮስ እነ ቀለሜንቶስን እንዳተረፉ፣ እነ ቅዱስ ጳውሎስ እነ ጢሞቴዎስን አስተምረው እንደያዙ ልክ እንደዚሁ በተሰጣቸው ትምህርት ያተረፉ ናቸው። ነገር ግን አንድ የተሰጠው ሰው ቀብሮታል። እንደዚህ አይነት ያሉ አገልጋዮች አረማውያን በሚመጡበት፣ መናፍቃን በሚመጡበት ሰዓት ሊያሸንፉ ይችላሉ። ጥያቄ ሲጠይቁ እኛ መልስ ብንመልስም ነገር ግን በጥያቄዎቻቸው ሰው ፍለፊት ሊያዋርዱ ይችላሉ ብለው የሚፈሩ የሚሳቀቁ አገልጋዮች ስለሆኑ ያላቸውን መክሊት ምንላሉ ይደብቃል ወይም ደግሞ ያላቸውን መክሊት እንደሆነ አድርገው ይሸሽጋሉ። እዚህም ደግሞ ስለ ስለአንድ አባት አንድ አባት ይናገራል። እኚህ አባት የነበራቸው ወይም ደግሞ የተማሩት ትምህርት ፍጹማውያን እንደሚባሉት በአምስት መክሊት የነበረው አስር አድርጎ እንዳተረፈው የሆነ ልዩ ትምህርት የተማሩ አባት ነበር። ነገር ግን ይህንን የተማሩትን ትምህርት አላተረፉበትም። ወይም ደግሞ ራሳቸው ትምህርቱን ያዙት እንጂ አላስተማሩትም ነበር። ቀጥታ ወደ ቤተና ወይም ደግሞ ወደ ምድረ በዳ ነበር አባት ይህንን የተሰጣቸው ትምህርት ሊያስተምሩት የሚገባውን ትምህርት ይዘው ስለሄዱ በመጨረሻ ሰዓት ላይ ይላል ነፍሳቸው እና ሥጋቸው በሚለይበት ሰዓት ላይ ልክ ያ የተማሩት ትምህርት ወይም ደግሞ ፍጹማውያን የተባለውን ትምህርት የወሰዱት ትምህርት ልክ እንደ ስንዴ ገለባ የሆነ እየተለየ ሲወድቅ፣ ነገር ግን ደግሞ ልክ እንደ ሌላው ተራምመ ልክ እንደ ሌላው ደግሞ ክርስቶስን እንደተከተለው እግዚአብሔርን በልቡ እንዳሰበው ደግሞ በሰማይ ወይም ደግሞ በላይ ተቀባይነት አገኙ። ግን ደግሞ ያልተጠቀሙበት መቅሪት የደረበቁት የሸሸጉት መቅሪታቸው ደግሞ እንደ ገለባ ሆኖ ሲወጡ ይታይ ነበር ይላል። ስለዚህ ልክ እንደዚሁ የደበቅነው ወይም ደግሞ የተሸሸገ መቅሪት ያላተረፍንበት ትርፍ ደግሞ ያልተገኘበት መቅሪት ካለ ልክ ይሄ አንድ ተሰጥቶ እንደሸሸገው የሆነ መቅሪት ነው ማለት ነው። ስለዚህ ይህንን የሚመስሉ አገልጋዮች ይፈራሉ። ለቃሉ መናገር፣ ስለ ክርስቶስ መመስከር ስለሚነገረው ቃል ሁሉ ይሳቀቃሉ። ስለዚህ ምን ይመጣሉ? ዝምታን ወይም አላዋቂነትን የሚመርጡ ይሆናሉ ማለት ነው። እንደዚህ አይነት ያሉትን አገልጋዮች ምን ይላቸዋል? ልክ መግቢቱን ተቀብለው እንደቀበሩትም እንደዚሁ ይመስላቸዋል። እንግዲህ መተርኩማ የወንጌል ክፍል በብዙ ነገር አንድም አንድ ደግሞ አምስት የተሰጣቸው ሊቃነ ጳጳሳትን የሚመስሉ ወይም ደግሞ ሊቃነ ጳጳሳት ያላቸውን አምስት ነገር የሚመስል ነው። ጳጳሳት ሊሾሙ ይችላሉ፣ ካህናትን ሊሾሙ ይችላሉ፣ ዲያቆናትም እንደዚሁ ሊሾሙ ይችላሉ። እንዲሁ ደግሞ ያጠምቃሉ፣ ያቆርባሉ። ስለዚህ አምስቱን እነዚህን ስልጣናት የሚመስል እንደዚህ፣ ሁለት ደግሞ የወሰዱት ካህናትን የሚመስል ካህናት ደግሞ ያጠምቃሉ ያቆርባሉ። እንግዲህ ያጠምቃሉ ስንል በውስጡ ቅቡን የሚቀቡት ወይም ደግሞ ቅዱስ የሆነውን ቅብ እየቀቡ ሊያትሙን የሚችሉትን ካህናት እንደሆኑ እያስቀምጠልን ሊያቆርቡን የክርስቶስን ስጋ ደግሞ ሊነቡትና ዳውሰው ደግሞ እየፈተቱ ሊያቀብሉት የሚችሉት ደግሞ ካህናት እንደሆኑ ይነግረናል። አንድ ደግሞ መግቤት የተሰጣቸው ዲያቆናት ወይም ደግሞ የዲያቆናት ትልቁ ነገራቸው ተልዕኮ ስለሆነ ወይም እንደ ትርጉሙ የካህናት ተላላኪዎች ስለሆኑ ካህናት እንደሚልኳቸው እንደሚያዟቸው የሚሆኑ ስለሆኑ የዲያቆናት ደግሞ ተልዕኮ ወይም ደግሞ የዲያቆናት ደግሞ አንዱ መክሊታቸው ይህ ተልዕኮ ነው። በተልዕኮ ውስጥ ደግሞ ብዙ መክሊቶቻቸውን ያተርፉ የሚችሉ ናቸው እያለ ያስቀምጣል። ከብዙ ነገሮች አንጻር እንደዚሁ በይንን ይገልጹታል። ልክ ሙሴ አምስት የኦሪት መጽሐፍት እንደነበረው አንድም ደግሞ አምስት መክሊት የተሰጣቸው እንዳተረፉት ሙሴን በአምስቱ የኦሪት መጻሕፍቶቹ ኦሪቶችን ወይም ደግሞ በቀደም የነበሩ ሕዝቦችን አትርፎበት ነበር። እንዲሁ ደግሞ ቅዱስ ጴጥሮስ በሁለቱ መጻሕፍቶቹ ወይም ደግሞ ብሉይንም አዲስንም በነካው ደግሞ እንዲሁ ብዙዎችን አትርፎበት ነበር። ስለዚህ አንድም ደግሞ መተርጉማን ይህ መግሊት ከነዚህ የተነሳ ነው ብለው ያስቀምጣሉ ማለት ነው። ስለዚህ መግሊት የምንለው ነገር እግዚአብሔር አምላክ ለእያንዳንዳችን የሚሰጠን ጸጋችን፣ ወይም ደግሞ ልናደርገው የምንችለው ልንፈጽምበት የምንችለው አቅማችን። ምክንያቱም አንድ ክርስቲያን በአርባና በሰማንያ ቀኑ በተጠመቀ ጊዜ ሀብተ ወልድን ስመ ክርስትና ልክ ሲያገኝ ልዩ ልዩ የሆኑ ጸጋዎችን የሚሸከምበትን መንፈስ ቅዱስ ሙላትን ያገኛል። ይሄ መንፈስ ቅዱስ ደግሞ ዘወትን እንደምንማራው መንፈስ ቅዱስ እሳት ነው ተብሎ እንማራለን። አለ መንፈስ ቅዱስ ምንድነው? እሳት ነው። እሳት በባህሪው የበረደው ሰው ቢመጣና በአግባቡ ሊሞቀው ካለ በአግባቡ ሊሞቀው ይችላል። ግን ደግሞ ከተዳፈረ ምን ይለዋል? ያቃጥለዋል አይደለም። ለዚህ ነው አባ ሕርያቆስ ቅድም በመቤታችን ቅዳሴ ላይ ሰምታችሁ ከሆነ ነገሩን እየመረመረ ከፍ ከፍ እያለ ሄድና ይሄን እሳት የሆነውን ነገር እያነሳ እያነሳ ሄድና፣ ነገር ግን ይሄ በእኔ በታናሱ ሰውነት ሊገለጸ ማይችል ልደርስበት ማልችለው ምስጢር ነው ብለው ምን ይላል ይመለሳል። ስለዚህ እሳትን ደግሞ በአግባቡ ልንሞቀ ይገባል። ከአግባቡ ከልቡ ካለፈ ያቃጥለናል። አቃጥሎ ሊለን ይችላል፣ ሊገለን ይችላል። ስለዚህ ይሄ እሳት የተባለ መንፈስ ቅዱስ በሁላችንም ውስጥ አለ። ይሄ እሳት የተባለ መንፈስ ቅዱስ በእኛ ላይ አለ። ለዚህም ነው እሳት ተብሎ መንፈስ ቅዱስ የሚገለጸው። እሳትን በባህሪ እንደምናውቀው ከአንድ ቦታ ላይ ከለኮሱት፣ ለምሳሌ ጫካ ቢኖር ሜዳው ሲቀር ድረስ ዛፎቹን ሊያቃጥል ይችላል። መንፈስ ቅዱስም ያልነበር ሰው ደግሞ ልክ እንደዚሁ ነው። የአጋንንትን እስራት የአጋንንትን ፈተና ፆሩን ሁሉ የሚያሸንፍበት አጋንንት ደግሞ ልክ እንደ ጫካ የደነደነበትን የተቀጠቀበትን ኃጢአት ደግሞ የሚያጣጥንበት መንፈስ ቅዱስ እንደዚሁ ተሰጥቶታል። ስለዚህ ይህንን የምትችሉበት ጸጋውን የምትሸከሙበት መክሊት ለሁላችሁ ተሰጥቷልና ልታገለግሉ ይገባል ብሎ ይህንን ይገልጸልታል። አባታችን ደግሞ አቡነ ሽኖዳ አገልግሎት የሚባለውን ነገር እንዴት ይገልጹታል? ተብለው ሲጠየቁ፣ አገልግሎት የሚባለውን ነገር ማገልገል ብቻ ብዬ ልፈታው አልችልም፣ ነገር ግን በብዙ መልኩ ልገልጸው ይችላል ብለው ከአስራ አምስት በላይ ነጥቦችን ያስቀምጣሉ። ምናልባት ቶሎ ቶሎ ለመመልከት ይሞክራል። አገልግሎት ማለት የመጀመሪያው ፍቅር ነው ይላሉ። አገልግሎት ማለት ፍቅር ነው፣ ምክንያቱም ፍቅር የሆነውን ክርስቶስን የምንሰብክበት ራሱን አስተላልፈው ደግሞ ለሌሎቹ የሰጠውን ስለ ፍቅር ደግሞ ብሎ ተስቦ ከሰማይ የወረደውን ክርስቶስን የምናስብበት ነው። ስለዚህ እርሱ ፍቅር ነው። ለዚህም አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስን ከራዲዮን በምትባል ወፍ ይመስሉታል። ይቺ የአዕዋፍ ዘር የምትገኘው በቤተ መንግሥት ውስጥ ነው። ምናልባት የቀደሙ ፊልሞችን ስንመለከት አይተ ሊሆን ይችላል። ይቺን አዋፍ ለአንድ ነገር ይጠቀሙባት ነበር። አንድ ሰው ሲታመን እንደሚሞትና እንደሚድን ለመለየት ይቺን አዋፍ አምጥተው ከፊቱ ያቆሙታል። ይቺ አዋፍ ፊቷን የምትመልስ ከሆነ ያ ሰው ይሞታል ማለት ነው። ነገር ግን ደግሞ ተጠግታ ወደ አፉ ከዛ ህመምተኛ እስትንፋሱን የምትስብ ከሆነ ይድናል ማለት ነው። በባህሪዋ ይህች አዋፍ እጅግ በጣም ልብሷ የሆነች ፀላ መሰለች ነገር ግን ይሄ ቢድን ያለውን ሰው ተጠግታ እስትንፋሱ ስትወስድ ያ ጻዳዋ ይረግፋል፣ ብርድ ብርድ ይላታል፣ ትንቀጠቀጣለች። ፀሐይ ላይ ወጥታ ደግሞ ለሶስት ሰዓታት ያህል ትሞቃለች። ከዛም በኋላ ፀሐዩ ሲበረታባት ደግሞ ወደ ባሕር ወርዳ ሦስት መዓልትን ሶስት ሌሊትን ታሳልፋለች። ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ ልክ እንደዚህ ጫዋ እንደበዛበትን አዳምን ተጠቀው መለኮት እስማማ ሆኖ ሳለ ልክ ይቺ ደግሞ ወቅት ጻዶ እንደረገፈ ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮትን ከትስብእት ምናለ አስማማ ማለት ነው። ከዛ በኋላ የአዳም ሕማም እየታመመ በምድር ላይ ልክ ያቸው ብርድ ብርድ እንዳላት ደግሞ በህመሙ እየተመላለሰ ቁስሉን ምናለበ አዳነለት። ከዛ በኋላ ልክ ይቻው ደግሞ 3 ሰዓት ፀሐዩን እንደወቀች ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሶስት ሰዓታትን አሳለፈ። እንዲሁም ከባህር በታች ደግሞ ሶስት መዓልትን፣ ሶስት ለሊትን እንዳሳለፈች ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲሁ ምናደረገ ሶስት መዓልትን፣ ሶስት ለሊትን በመቃብር ውስጥ ደግሞ አሳልፎ እንዲሁ ውስጥና መቃብርን ድል አድርጎ ተነሳ። ይቻዋ በዚህ ብቻ አታቆሙ ከባሕሩ ስትመለስ የነበራትን የቀደመውን ብርሃማ የነበራትን ነጭነት ይዛ ትመለሳለች። እንዲሁ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የቀደመውን ብርሃን ይዞ ምናለ በትንሣኤ ተነሳ። ስለዚህ ይህንን ፍቅር የምናስብበት ስለሆነ ይላሉ አቡነ ሽኖዳ አገልግሎት ማለት ምንድን ነው? ፍቅር ማለት ነው ብለ ገልጽታል። እንዲሁ ደግሞ ሁለተኛው ነገር አገልግሎት ማለት ለሁሉም መዳረስ ማለት ነው። ምክንያቱም አንድ አገልጋይ ማለት ልክ እንደ ምንጭ ውሃ፣ ምንጭ ውሃ የሆነ ነው የሚያልፈው የወጣው ምን ይላል ከእርሱ ይጠጣል። ስለዚህ የቤተ ክርስቲያን አገልጋይ የሚባል አንድ አገልጋይ ካህንም ሆነ የሰንበት ተማሪም ሆነ ዲያቆንም ሆነ ሰባኪም ሆነ ልክ እንደ ምንጭ መሆን አለበት። ባለበት ቦታ ላይ ሁሉ ክርስቶስን የሚያስከበር ቤተ ክርስቲያንን የሚመሰክር ስብከት ሊኖረው ይገባል። ምክንያቱም አቡነ ሺኖዳ ይህንን ነገር ሊያብራራ የማይችልስ ሊሰብክ የማይችልስ እንዴት ይሆን ብለው ሲጠይቋቸው የዝምታ ስብከትን መስበክ ይችላል። የዝምታ ስብከት ደግሞ የምንለው የነበረውን ማንነቱን አስተካክሎ ማንነቱ ክርስቶስን እንዲሰብክ ሊያደርግ ይችላል ብሎ ይገልጹት ነበር። ስለዚህ አገልግሎት ማለት ፍቅር ማለት ነው። አገልግሎት ማለት ለሁሉ መዳረስ ማለት ነው። አገልግሎት ማለት ደግሞ ለሌላው ምእመን መንፈሳዊ የሆነውን ልዩውን ምግብ ማቀበል ማለት ነው። ልክ ካህናት እዚህ ጋር ቆመው ዘላለም የማያስርበው ዘላለም የማያስጠማውን ማዕድ እንዳቀረቡልን፣ አገልጋይ ማለት ደግሞ ምን ማለት ነው? መንፈሳዊው ማዕድ የሚሰጠል ነው። እንዲሁ ደግሞ አቡነ ሺኖዳ ምን ይላሉ? አገልግሎት ተራ ስራ አይደለም። ተራ ስራ ከእንቅልፋችን ተነስተን ድንገት ልናደርገው እንችላለን። ካለንበት መንገድ ቆም ብለን ልናደርገው እንችላለን። አገልግሎት ግን በመንፈስ ቅዱስ መቃኘትን ይፈልጋል። ምክንያቱም እንኳን አገልጋይ የምንጠቀምባቸው የመዝሙር መሳሪያዎች እንኳን መዝሙሩ ላይ ወይም ዝማሬው ላይ ከመቅረባቸው በፊት ምን ማለት አለባቸው? መቃኘት አለባቸው አይደል? አንድ አገልጋይ ደግሞ አገልግሎቱን ከመጀመሩ በፊት በምን ይቃኛል? በመንፈስ ቅዱስ ይቃኛል። ልክ ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱና በዓለም ሁሉ እየዞራችሁ አስተምሩ ከማለቱ በፊት ንብሏቸው ነበር፣ ቃኝቷቸው ነበር፣ በእሳት አምሳ መንፈስ ቅዱስን አውርዶላቸው ነበር። ስለዚህ ተራ የሆነ ስራም አይደለም። እንዲሁ ደግሞ ቅዱስ የሆነ ቅንዓት ነው ብሎ ይገልጹታል። ቅዱስ ዳዊት እንደተናገረው ሐዋርያት ደግሞ ክርስቶስ ሲያስተምራቸው በልባቸው ብልጭ እንዳለላቸው የቤቱን ቅንዓት እንደመሰከረ ቅዱስ የሆነ ቅንዓት ማለት አገልግሎት ነው ብለው እንዲሁም ይገልጹታል ማለት ነው። ስለዚህ ቅንዓት የምንለው ነገር ቅዱስ የሆነም ቅንዓት አለ፣ መጥፎም የሆነ ቅንዓት አለ። ለምሳሌ ሐዋርያት እርስ በርሳቸው እየተያዩ የሚቀኑት ቅንዓት ነበር። እርስ በርሳቸው እየተያዩ ዮሐንስ እንደዚህ ተደርጎለታል፣ ለእኛም ደግሞ እንዲሆን ብለው በፍቅር ሆነው በጸሎት ይጠይቁ ነበር። ለቶማስ እንደዚህ ተደርጎለታል፣ ስለዚህ ለኛ ምን ይሆን እያሉ በፍቅር ይጠይቁ ነበር። ይሄ ቅዱስ የሆነ ቅንዓት ነው። ነገር ግን ተንኮል የነበረባቸው እንደዚሁ ደግሞ የተለያዩ ነገሮችን በማሰብ ስር በመባስ እንደዚሁ ደግሞ በጥንቆላ የነበሩ ሰዎች የተንኮል ቅንዓት ነበረባቸው። ነገር ግን አገልግሎት የምንለው ቅዱስ የሆነ ቅንዓትን የሚሸከም ነው። እንዲሁም ደግሞ ይላሉ አገልግሎት ማለት በሰዎችና በእግዚአብሔር መካከል የሚዘረጋ ድልድይ ነው። ልክ ካህናቱ እዚህ ጋር ቆመው ጸሎታችንን እንዲያገኝ ጸሎታችንን ደግሞ አምላካችን እንዲቀበለን እንደሚያደርጉልን ልክ እንደዚሁ የሆነ ድልድይ ነው። የሚማር ደግሞ መቶ ሲማር በሚያስተምረው በሚመጥረው ደግሞ ክርስቶስ ተጠቅሞ ድልድይነቱን ደግሞ ተመልክቶ ይመጥራል፣ ያስተምራል። ስለዚህም ደግሞ መልካም ድልድይ ነው። እንዲሁም አገልግሎት ደግሞ ማለት ይላል ምሳሌ በሆን አሳቢ መሆን። አባቶቻችን ካህናት ለኛ ያስባሉ፣ እንዲሁ ደግሞ አገልጋዮች ለሕዝብ ያስባል። የሥጋችሁን ድክመት ደግሞ ቆጣ ባድረጉትና ለነፍሳችሁን ደግሞ የሚደግሙ ሆኑ የሚሉት ከማንም በላይ የሚያስቡልን ስለሆኑ ነው። በዓለም የሚያስብልን ሰው ምናልባት በገንዘብ ልክ ሊያወዳደር ይችላል። ምናልባት በሚኖረን ሀብት ልክ ሊያወዳደር ይችላል። አባቶቻችን ካህናት የቤተ ክርስቲያን አገልጋዮች ግን የሚያወዳደሩን የሚያስቡልን ከላይ ያለውን መንግስት እንድንወርስ እዚሁ ወንጌል ከፍ ብሎ እንዳለው ልክ እንደ ብልቶቹ መንግስቱ በሚመጣበት ሰዓት ዘይቱንም እንደዚሁ ደግሞ የጥጡን ፈትል የያዝን እንድንሆን መብራቱን አብሮ ሲባል ልናበራ የተዘጋጀን እንድንሆን የሚሆነውን ምክር ስለሚመክሩልን አገልጋዮች ምንድናቸው? አሳቢዎች ናቸው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ስለዚህ አገልጋዮች ምንድናቸው? አሳቢዎች ናቸው። እንደዚሁ ደግሞ አገልግሎት ማለት በራሱ የስራ ኃይል ነው ይላሉ ምክንያቱም አገልጋይ ቆሞ ሲናገር አገልጋይ ቆሞ ሲመሰክር ልክ አፈር ውስጥ ዘርን እንደሚቀላቀል ገበሬ ይመስላል። ምክንያቱም ያቺ ዘር አፈር ውስጥ ስትወድቅ ምን ትላለች? ታድጋለች አለ። ስለዚህ የሚቀበለው ደግሞ የሚዘራበት ሰው መልካም አፈር ሆኖ የሚዘራውን ዘር ምን ማለት አለበት? መቀበል አለበት። ያኔ ሊያበቀል ሊያፈራ ይችላል። ስለዚህ አገልግሎት ትልቅ የሆነ ድልድይ ነው እያሉ ይህንን ነገር በሰፊ ይገልጽቷል። ይህንን ደግሞ ስንል አገልጋዮችን ደግሞ አንድ ነገር ሊመለከቱ ይገባል። አንድ አገልጋይ ሲባሉ ሶስት ነገሮችን ጠቅልለው ይዛሉ ይላል። የመጀመሪያው ነገር ሚዛን፣ ሁለተኛው መክሊት፣ ሶስተኛው ኃላፊነት። ኃላፊነታቸው ሁሉን መምከር፣ ሁሉን ማስተማር፣ እነሱን ደግሞ በመግባር መኖር። መክሊታቸው ደግሞ የሚጠቀሙት ጸጋቸውን። ሚዛን ደግሞ የምንለው በመጨረሻ በተሰጣቸው መክሊት ተጠቅመውበታል፣ መምከር ያለባቸውን መክረዋል፣ መስበክ ያለባቸው ሰብከዋል የሰበኩት ደግሞ ስብከት ትርፍ አፍርቷል ወይ የሚለው ነው። ቅዱስ ጳውሎስ በጻፋቸው 14 መልእክታት ላይ ብንመለከት ለሁሉም ምን ይላቸው ነበረ? የሚችለውን እየመጣ ይጎበኛቸው ነበረ፣ የሚችለውን ደግሞ በጽህፈቱ ይጎበኛቸው ነበር። ስለዚህ አንዱ የአገልጋይ ምግባሩ ያስተማረውን የመከረውን ዳግም መጎብኘት መቻሉ፣ ያለበትን ጽናት መመርመር መቻሉ ነው። ስለዚህ ይህ ሁሉ ደግሞ በሚዛን ላይ ይመዘናል። ይህን ጠቅሎ ሲይዝ ደግሞ ራሱ የሚሰብከው ሰባኪ ደግሞ የሚናገረውን ቃል እንደሚኖርበት እንዲሁም ራሱ ይመርምረው። ያኔ አገልግሎት ማለት ያ ነው። ገብርሄር ማለት ወይም ደግሞ መልካም አገልጋይ ብለን ልንገልጸው የምንችለው እነዚህን መስፈርቶች ተቅልሎ የያዘ ነው። ምክንያቱም አገልግሎት ማለት እዳ ስለሆነ ይላል። ምክንያቱም አንድ አገልጋይ ሲያገለኝ፣ ግን ቤተ ክርስቲያን የዋለችልኝ ውለታ አለ። እግዚአብሔር አምላክ የዋለልን ትልቅ ውለታ አለ። ስለዚህ ደግሞ ለዚህ የምከፍለው ል እጋ አለብኝ ብሎ ለእግዚአብሔር የተሰጠ ሆነ ይቆማል። ምክንያቱም እግዚአብሔር ስፈጥረን እውቀትን ዘርቶ ያለመምህራን ያለ አባቶች ያለመሪ ሊፈጥረን ይችላል፣ ግን ደግሞ እኛንም ይጠቅመን እኛም ደግሞ በእርሱ እንድንጠቀም በመካከላችን የሚመሩ ደግሞ የምንመራ ግቦ ፈጠረ። ስለዚህ ይህንን የመሰለ ልዩ የሆነ ምልከታን ያስቀመጠበት ቃል አገልግሎት ይባላል። ይህንን መልክት የተጠቀሙ ደግሞ አገልጋዮች መልካም አገልጋዮች ይባላል አምስት የነበረው አትርፎ እንደጠበቀ ሁለት የነበረው አትርፎ ደግሞ እንደቆየ የሚሆኑ መልካም አገልግሎቶች። ስለዚህ ይህንን የሚመስሉ የቤተ ክርስቲያን አገልግሎቶች ካሉ ደግሞ መልካም ሆኖ የተዘጋጁ አፈሮች ወይም ደግሞ መልካም ሆነ የተዘጋጁ መሬቶች ያስፈልጋሉ። የተዘራባቸውን ዘር የሚቀበሉ የተዘራባቸውን ዘር ደግሞ የሚያበቁ ሊሆን ይገባል። አንድ ገበሬ ምርቱን ሲሰበስብ እጅግ በጣም ይደሰታል። አባቶች ካህናትም ደግሞ ልክ እንደዚሁ ናቸው። ምርቱን ምን ይላል ይሰበስባል። ዘርቶ ብቻ እኮ አይተውም። ማለት ልክ ገበሬ ማዳበሪያ ልክ እህሉን እንደሚያሳቅፈው ደግሞ ካህናት የሚያሳድገውን የክርስቶስን ስጋውና ደግሞ ምን ይላል ያሳቅፉናል አ ወይም ደግሞ ይሰጡናል። ያ ደግሞ ልክ ቅዱስ ጳውሎስ እንዳለው በሰማያዊ ስፍራ በመንፈሳዊ በረከት የሚያከብረን ትልቅ ጥበብ ነው። በምድር ብቻ የምናበራ ሳይሆን በሰማይም የምናበራ እንሆናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ትላልቅ ነገሮች አሉ ካህናት ሲሉ ሰምታችሁ ከሆነ በሐሊዮ በነቢ በገቢር የሰራችሁትን አትያት እግዚአብሔር ይታይላሉ። እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ እንዳሳየን የሁሉ ነገር ይህንን ሁሉ ፕሮሰስ ሳይቀተል በሐሊዮ በማሰብ በነቢ በመናገር በገቢር በመስራት ተአምራትን ማድረግ እውቀትን መግለጽ ይችላል። ግን እኛም እንድንጠቀም እኛም ደግሞ ከጥቅሙ እንድንሳተፍ ድልድይ አድርጎ ከድልድዩ ጫፍ ደግሞ ያሉት ፍሬውን እንዲሰበስብ አድርጎ አዘጋጅቷቸዋል ስለዚህ። መልካም አገልግሎት ማለት አገልጋይ ተቀብሎ እርሱም ደግሞ በአገልግሎት መሳተፍ ማለት ነው። ስለዚህ በዚሁ ስንሳተፍ ሁላችንም መልካም አገልጋይ ይሆናለን። ምክንያቱም ሁላችንም እያንዳንዳችን የክርስቶስ መቅደስ ነው። አሁን የክርስቶስ መቅደስ አገልግሎት እየሰጠ እኛም ደግሞ ስናገለግል፣ በክርስቶስ መቅደስ ውስጥ ክብር ያለው አገልግሎት እንዲኖር አደረግን ማለት ነው እና ራሳችን እንድንቀድስ ይገባል። ለዚህም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ይህንን ተቀበለውነ ቅዱስ ጳውሎስ በቅድስና ኑ እያሉ አስተማሩ። አሁንም ደግሞ በእነሱ እግር የተተኩ መምህራን ይህንን ይነግሩናል፣ ይሰብኩናል። ስለዚህ ለቅድስና የተዘጋጀን ሆነን ልንቀመጥ ይገባል። እኔ ባጎደልኩት ለሐዋርያት፣ ለነቢያት፣ ለቅዱሳን ጥበብን የገለጽ አምላክ ለእኛም ይግለጽልን ወስባት